ታውቂዋለሽ። ደግሞ አንቺ ራስ ወዳድ፣ ብቻ ዓለም እንደሱ አይደለም እኮ ሲጀመር፣ አንቺ በጀመሪያ ተረጋግተሽ። ራስ ወዳድ አንቺ ሰላም በናፍም ተበሳሽታችኋል። ግን ደግሞ በፊትም ብያችኋለው፣ ውስጤ ጥያቄዎች ነበሩ በጣም ብዙ ጥያቄዎች ውስጤ ስለነበረ ያንን ነገር ያነሳሁት ስለዛ ነው። ያው ናፍ ደግሞ በነገሮች በዛ ነገር በጣም ተበሳሽቷል። እና ዞሮ አሁን የመጣሁበት ዋነኛው ምክንያት ዛሬ ከእንግዳ ጋር ነው የመጣሁት። ታውቃላችሁ እንግዳውን ደግሞ ወደ መጨረሻ ላይም ቢሆን አሳያችኋለሁ። ቤት በጣም እየተጨነቁ ነው። ፋዘር በጣም እየተጨነቀ ነው እና በዛ ምክንያት አንድ ውሳኔ ላይ ደርሻለሁ ማለት ነው። ነገር ትንሽ ከብደው የሚያሉነት ለመናገር ለዛም ይህንን ውሳኔ ሰንኩትኝ። በእርግጥ ከቤት መውጣት ትንሽ ከባድ ነው። በተለይ ደግሞ እኔ ብዙም አልደግፈውም ትዳር ላይ ያላችሁ ቤት ትቶ መሄድ አግባብ ነው ብዬ አላስብም። ግን ደግሞ ይሄንን ውሳኔ ወሰንኩበት ምክንያት ናፍ በጣም ያልሆነ ባህሪ እያመጣ ነው ማለት በትንሹ በትልቁ በጣም እየተነጫነጨ ነውና፣ እስቲ ማለት ከፊት ትንሽ ዞር ስል ምናልባት ነገሮች ይስተካከላሉ ብዬ ስላሰብኩኝ ነው ይሄንን ውሳኔ ወሰንኩ። አንደኛ ቤትም በጣም እየተጨናነቁ ነው፣ ቤት ጥሩ ስሜት አይደለም ያላቸውን ባለው ነገር እና ትንሽ ነገሮች ጋብ እንዲሉ ከፊቱ ዞር ለማለት አስቤያለሁኝ ማለት ነው። እዚህ ነገር እሱም ሊበሳጭ እንደሚችል እርግጠኛ ነኝ በዚህ ውሳኔ ማለት ነው። አዲስ አበባ ራሱ በጣም ቅዝቃዜ አለ፣ እንግዲህ ደብረ ብርሃን እና አንኮበር ደግሞ ምን ያህል ሊቀዘቅዝ እንደሚችል ማሰብ ቀላል ነው እና ያው ለማማዬ ትንሽ ይከብዳታል ቅዝቃዜው ግን ደግሞ ምንም አማራጭ የለም። ቤቴንም ሰላም ለማድረግ እስቲ ነገሮችን ትንሽ ሰፈን ለማድረግ ከእንደዚህ አይነት ነገርም ገለል ማለት ስለፈለኩኝ ራሴንም ማዳመጥ አዳመጥ ፈልጋለው። ያው ደስ ይላል። ሀገር ቤት በጣም ምናፍቀው ነገር ነው። ምክንያቱም የተወለድኩበት ነው እና እዛ ያለው ነገር ሁሉም ነገር ደስ ይላል። ስለዚህ ከእንደዚህ አይነት ነገር ወጥቼ ደግሞ እስቲ ትንሽ ራሴን ላረጋጋ፣ ቤተሰብ ሄጄ በዛውን ቤተሰብ እጠይቃለሁ። ሲቀጥል ደግሞ ይህንን ነገርም ረገብ ብሎ ናፍም እስኪ ወደ ራሱ ይመለስ። ምክንያቱም ውሃ ቀጠነ እያለ ነው እየተጣላኝ ያለው። አሁን ባለው ነገር ምንም ደስ አይልም። እኔ እውነት ለመናገር ምን እንደሆነ ምንም ላቃልቻልኩኝም። የጠየቁ ጥያቄ የምጠይቃቸውና ጥያቄዎች ወይ ደግሞ የምናገረው ነገር በጣም እያበሳጨው ስለሆነ ትንሽ ነገሩን ረገብ ብላልና ያው ቤተሰቦቼ ቤት በጣም ነው የተጨነቁት። ያው በዙሪያ ያለ ብዙ ሰዎች በጣም ተጨናንቀዋልና መጀመሪያ ፋዘር በቃ ነገሮች እንዲረግቡ ብዙ ነገር ሲያደርግ ነበረ። ምንድነው ማድረግ ያለብሽ? እንዴት እንደዚህ ሆነ? ምናምን ብሎ በጣም ተጨናንቀው ነበር። ያው እነሱ በርግጥ ስልክም ስለሌላቸው አያዩትም ቪዲዮ። ግን ደግሞ እዚህ ቤተሰብም ስላለ እህቶቹ ምናምን እዚህ ስላሉ ይደውሉላት አላፋ አዛር እንደዚህ ነው ምናምን ስለሚሉትም ነገሩ እንደገና ደግሞ እንደዚህ መሆኑ በጣም አስጨንቆታል። እህቶቹም ተጨንቀዋልና ብዙ ሰው ተጨናንቀዋል፣ ለመናገር ለማናገርና፣ እንዴት ሆኖ ይሄ ነገር ማርገብ እንዳለብኝ ግራ ገብቶኛል። ምንድነው የሚሆነው ምንድነው የሚሻለው ብሎ ያው ማለት ከፋዘር ጋር ምራችን ሳተመካከር ነው ይሄንንም ውሳኔ ወሰንኩት ማለት ነው። በጣም ስለተጨነቀ ሽን እንኳን መሄድ ባልችል ብሎ ብራዘር ልኩታል ማለት ነው። አሁን ወንድሜ መጥቷል፣ እና ግዴታ ማለት በቃ ብቻ ነገሩ ትንሽ ያስጠላል። እነሱ ለመናገር በጣም ነው የሚያስጠላው። አብዛኞቻቸሁም ስትሉ ነበረ ትዳር እንደዚህ ቀላል ሆነ ሆነና እያላችሁ ኮሚኒቲ ታደርጉልኝ ነበር። ትዳር በእርግጥ ቀላል አይደለም፣ በጣም ከባድ ነው። ያው የአብዛኞቻችሁ ማማዬን እያያቸው ነው ከስር ከስር እንዳላወራ በቃ በጣም እንትን እያለች ኔት ወለኛ እንጂ ወለኛ እና ዞሮ ብራዘር መጥቷል። እንግዲህ ነገሮች ጥሩ ይሆናሉ ብዬ አስባለሁኝ ፋዘር እውነት ለመናገር በጣም ብዙ ጊዜ ናፍን ለማውር አስፈልጎ ነበር፣ ግን እኔ ውስጥ ቆይ መጀመሪያ ይሄን ነገር እናድርግና ከዛ በኋላ የማይስተካከል ከሆነ ያው ሶስተኛ ሰው ማስገባት አልፈለግኩም። እውነት ለመናገር ትዳር ላይ ሶስተኛ ሰው አስፈላጊ ነው ብዬ አላስብም። ቤተሰብ ቢሆን እኛ መፍታት ያልቻልን ነገር ካልሆነ በስተቀር እኔ የራሴ ነገሮችን የራሴን ነገር ራሴ መስተካከል ነው ደስ የሚለኝ፣ እና እየሞከርኩኝ ነው። ግን ደግሞ አሁን እንደምታዩት ነው እንግዲህ ያው በባለፈው ቪዲዮ እንደዛ ማለት የባሰሱን አንፈሳጭቶታል። እኔ በጣም ተናድጃለሁ። እውነት ለመናገር ያው በጣም ቁጡ ስለሆነ አላም ይሄ የውስጤን የውስጤን ስሜት እንኳን በነፃነት መግለጥ አልቻልኩኝም። እኔ እስከማቀው ድረስ ናት እንደዚህ አይደለም እውነት ለመናገር ለምን አሁን ደስ አግሬሲቭ እየሆነ እያለ እንዳለ ምንም እየገባኝ አይደለም። እና እስቲ እሱም እስቲ ብቻውን ማለት ለራሱ ጊዜ መስጠት አለብኝ ብዬ ነው ያሰብኩት። ለዛ ነው እስቲ እሱም ሰከን ብሎ የሚያይበት ራሱንም ማለት ለምን እንደዚህ እየሆነ እንደሆነ እኔ ምንም ሊገባኝ ስላልቻለ ለራሱም እስቲ ቤትም እኔ ስኖርና ሳልኖር ያለውን ነገር በደምብ የእሱ ቤቱን እኔ ግን በእንደዚያ አይነት አይደለም እኔ ቤቴን ትቼ እየወጣሁኝ ሳይሆን ተረጋግቶ እሱም እንዲያየው እኔም ደግሞ ያጠፋሁት ጥፋት አለ ብያለሁ እውነት ለመናገር ግን ደግሞ ተረጋግቼ ቀስ ብለን ቤቴ ጅርፍ ማለት እንፈልግ ያለው ጭንቅላቴ እንዲያርፍ እፈልጋለሁ በቃ ለራሴ የሆነ ጊዜ ያስፈልገኛል እውነት ለመናገር በጣም ነው ከባድ ነው አራስነት ራሱን የቻለ ጭንቀት ነው በጣም የሚጫጫናችሁ ነገር አለ። በቃ የሆነ ራሱን የቻለ የሆነ የሚከብዳ ይሆን ሸክም ነው እስቲ ከሱም ነገር ደግሞ እሱ እንዳለ ሆኖ እንደገና ደግሞ ይሄ ነገር ተጨምሮብኝ ራሴን መሆን አልቻልኩም። ስለዚህ ቤት ሄጄ ከቤተሰብ ጋር ማለት በቃ የገጠሩ ነገር እናፍቆኛል፣ እውነት ለመናገር ለማማዬ ነው በጣም የምትራው ልብስ በጣም ወፍራም ወፍራም ልብስ ለመያዝ ሞክራለሁ። ለሷ ለብርዱ ነው እንጂ የፈራሁት። እኔ ደስ ብሎኛል፣ ወደ ቤት ሊሄድ ስለሆነ ለትንሽ ጊዜ ቢሆን ለአንድ ለሁለት ሳምንት ቤት ጅር ብዬ መጣለሁ ብዬ አስባለሁ። ቤተሰቦቼ ተነገርኳቸው፣ እንግዳ ላይ ብያቸዋለሁ። አይደለም እንግዲህ ላስተዋውቃችሁ፣ ያው እንግዲህ ቤተሰቦቼ አቢን ታቆታላቸው ብዬ አስባለሁ። ብዙዎቻቸው ከዚህ በፊት አንድ ሶስት አራት ቪዲዮ አብረን ሰርተናል እና እንዴት ነህ እንኳን ደህና መጣህ ች እ ያው እንግዲህ ታናሽ ወንድሜ ነበር፣ ግን የወንድ ትንሽ የለውም። ዞሮ የመጣህበት ምክንያት ምንድን ነው? እስቲ ለ ቤተሰቦቻችን አስረዳችሁ። ይ ምክንያቱ ያው ከቤት ፋዘር ሄድና ያቸው ብሎኝ ምን ነው ይያላል እዝትታለኝ ምናምን ብለው አሁን ሰው ደውሎልኝ ቤተሰብ፣ ካዚያ ያው መጣሁ እና ያው እናንተ ብዬ ከቤት ተልኬ ነው የመጣሁት። ቤተሰብ ደግሞ ያው ሰብለን ስብሰባ እየደረሰ ስለሆነ እዚህ ጋር አሁን እኔ ምን አይነት ሴጣን እና እንትን እንደገባችሁ አላውቅም። ምን እንደዚያ እስካሁን የሚሰሩትን ያው መቼ ታመላችሁ እኔ የዚህ ያው ሰዓት ብዙ ያው ስለማያቸው ይለይ ነበር ይነሱ በመጨረሻ እንደዚህ ማለት ሲሆን በጣም ይከብዳል። እኔ ምንድነው አሁን ያሰብኩትኝ ከመጣህ አይቀር እኔም ወደ ቤት ለመሄድ አስቤያለሁ። ምክንያቱም ብቻዬን በሆነ እውነት ለመናገር ለመሄድ በጣም ከባድ ነው ሕፃን ልጅ ምናምን ለመሄድ ትንሽ ይከብደኛል፣ ግን አሁን አንተ ስለመጣ አሁን እኔ ምንድን ነው ያሰብኩትኝ ከአንተ ጋር አብረን ቤት ሄደን ትንሽ ጊዜ እዛ ማረፍ ይፈልጋለሁኝ። ነገሮችንም ለማርገብ ስላሰብኩኝ እናትም ምስ ትንሽ ከአጠገቡም ከፊቱ ዞር ስልለት ነገሮች ይስተካከላሉ ብዬ ስላሰብኩኝ አብረን ወደ ቤት እንሄዳለን ብዬ ነውን ያሰብኩት ማለት ነው። አይእኔ መጣሁት አሁን ነይ ብዬሽ እንጂ አሁን አንቺም እንድትሄጂ እኔ አስቸመረ አልፈልግም። እኔ አሁን ኤላም በኋላ ሲመጣ ስለምኖር ከአሁን የሚስተካክለውን እናስተካክልና እንትን እንላለን። አንቺም አሁን እንደዚህ ብለሽ እንትን ማለት የለብሽም። አሁን እሱም ያው በኋላም መቶ የምኖረውን የምናስተካክለውን እኔ በራሴ ባቅሜ እናስተካክልን እንትን እንድን ነው የሚፈልገው እናንተ እንደዚህ ብዙ ላይ ደርሳችኋል እና እንደዚያ ስለሆነ አሁን አንድ እንደሚሄድ ያው ይከባድ ነው። አንደኛ ለአንቺ ሳይሆን ለልጅ ላይ ደግሞ ያው ብርዱም መጥፎ ነው ነው እኮ። ግን ምን መሰለህ አሁን አንተ ማስተካከል የምትችለው ነገር የአቅምን መሞክር ልክ ነው። ሞክር፣ ለምን ትሞክራለህ አለልህም። ግን ደግሞ ምንድነው አንድ ማወቅ ያለብህ ነገር ናፍ በጣም ኃይለኛ ሆኗል። አይተሃል እንግዲህ አንተም ቪዲዮን አይደል ያለውን ነገር አይተሃል። ስለዚህ ቢያንስ ትንሽ ከፊቱ ዞር ብል ነገሮች ይስተካከላሉ ነው የኔ ሀሳብ። ምክንያቱም አንዳንዴ ሁሌ አጠገብ ስትሆንና ትንሽ ራቅ ስትል የሰውን ክፍተት መች ነው የምታውቀው? ስታጣው ነው አይደለም። አንዴ እስቲ ራቅ ስትል ሁን እንደሱ ሳይሆን ማለት እዚህ ጋር የሚሆን ያለበት አንችም አሁን ወልዳችኋል። ተንግዶ ላይ እዚያ ሄደሽ አንደኛ ይመችሽ። አንቺ አንቺ ቢመችሽ፣ ልጅቷ ደሞ አንደኛ ብርዱ ይበልጣታል። ቅዝቃዜውን ታውቂያለሽ። ደግሞ ሌላ ሌላ አሁን እነዚህ ማድረግ ያው በጣም እንደራሴ በጣም ይከብዳል፣ እና አንቺም አሁን ያው መቻል አለብሽ። ሴት ሲባል የተወሰነ እንትን ማለት አለበት መታገስ አለበት። እኔ እንደራሴ ማለት አልታገስኩም ነው አሁን ምንም ነገር። አንቺ አልታገስሽም እሱን? አይደለም እኔ እኮ እንደሱ አላልኩኝም። እሱ ሳይሆን ያው ቢያንስ የተወሰነ በአብዛኛው ሴቶች ናቸው የሚታገሱት ወንዶች አሁን በሆነ ባልሆነ ነገር እኔ እንደራሴ ያው ቶሎ ግንፍል ማለት የምናደል ባህል ያለ ነው። አሁን ያም ያም ስላለ አንችም ንዴና በሁለትም እግር ታ ብታረግበትም እሱ ማ አሁን ሊያንስ ሊያጠፋ ይችላል። የማይጠፋ ደግሞ ሰው ነው የለም ብዬሽ ነው። እኔ እንግዲህ የማስበው እሱንም አሁን እናወራውና እኔ አወራውና በቃ ያልታገዝኩም አንተ፣ አንደኛ እኔ የራሴን እንትን የማውቀው ራሴ ነው። ሲጀመር እኮ በቃ አሁን ይሄ አንተ ኮ እንድትለኝ አይደለም፣ ሄጂ አንቺ ውስጥ እንድትገባ አይደለም ሲጀመር እኔ ወስኛለሁ። መቆጣት ሳይሆን እኔ ወስኛለሁ። የሚገባ ከሆነ ይለሀ አሁን እኔ እንዲው በጣም በቀሰከን ብዬ አንተን አወራው። እኔ ደግሞ እንዳታላቅነቴ ማለት ያለብኝን ልበለህ። አይደለም መሄድ እፈልጋለሁ። አንደኛ እንግዲህ ቤት አትሄጂ፣ ቤት አትገቢም፣ ቤት አናስገባችሁም፣ አናስገባሽም፣ እንትን ከሆነ መብታችሁ። አዎ በፈለኩ ሰዓት መሄድ እችላለሁ ነው፣ በፈለኩ ሰዓት መምጣት እችላለሁ። ሲቀጥል ደግሞ እኔ እናና ወልዳችኋል። አሁን እኔ ሄደሽ ቤት አይመችሽም፣ ምናምን። እኔ እኮ ሄጄ ሀገር ቤት ልቅር፣ አይደለም

ነው ሄጂ እረፍት ማድረግ እፈልጋለሁ። ለራሴ ጊዜ ያስፈልገኛል። ማረፍ ፈልጋለሁ። ይሄ ብቻ ይንካሁን ነው። ልጅቷስ? ቅዝቃዜ ሁለተኛ ልብስ፣ ኧረ የቅዝቃዜውን በልብስ የሚሆን ነው አንቺ አንድ አንቺ ራስ ወዳድ ብቻ፣ እኔ አይደለም እንደሱ አይደለም እኮ ሲጀመር፣ አንቺ መጀመሪያ ተረጋግተሽ አለው እንዴ እኔ ያላሰብኩላት ማን ያስብላታል ብታስቢላት ማይመች እንደዚህ ስትነግሪኝ አሁን አንተ ከኔ ጋር ልትጣላ እኔ እኮ ልጣላ አይደለም የመጣሁት አሁን አንተ ምንም አልከኝ ምንም እኔ መሄዴን አላቆምም እሄዳለሁ እኔ እኮ እኔ አንቺን እንትን እንድዘቲ ሳይሆን አንደ የመጣሁት እኔ አንቺን ተብዬ ታቤት ያው ነግሬሻለሁ ቤተሰብ ተጀንቋል ሄድና አይናና እሱም አሁን ስራ ላይ ሆኖ ይመጣ ነበር። እና አሁን አንቺ የራስሽን ውሳኔ ብቻ መውሰን ከሆነ ወስኒ። ከእኔ ጋር ምን ማለት አንቺ ራስሽን ውሳኔ ወስነሽ አንተ ነገር ሲመጣ አራና ምንም እኔ ወይም የማይሳሳት ነው። እኔ እንግዲህ የፈለጋችሁትን በሉ። እኔ ራሴ ውስጥ ሳይሆን እኔን ስ የኔን ስሜት እስቲ ተረዱ። እስቲ ጫማ ላይ ሆነ ካልሆነ እኮ ማንም ሰው የኔን ስሜት እየተረዳ አይደለም። እኔ ይስተካከላል ነው የምለው